ሰላም ቤተሰብ፣ እንዴት ናችሁ? እንዴት አመሻችሁ? ሰላማችሁ ይብዛልኝ። ይሄን ቪዲዮ ስጀምሮ በላይክ ጀምሩ ቤተሰብ። ያሉናችሁ ደግሞ ቤተሰብ ሆኑ። ውድ ቤተሰብ፣ ሀሳብ አስተያየት ለምትሰጡኝ እጅግ በጣም የማመሰግነው። ያለው ኮሜንታችሁንና ና ደስ ደስ የሚል ኮሜንት ነው የምጽፉት። አሁንም መድረኩ ቤቱ የእናንተ ነው፣ እንደፈለጋችሁ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። እንግዲህ ሄሉሽ አጣፍታለች ማለት ነው። በስንተኛው ክፍለ ዘመን የቀረ ጠለፋ በሄሉ መረማመዱ በሄሉ መቀስቀሱን ያዝኛለሁ። እንግዲህ አስቡት እንዳለ ምድረ ዩቲበር የተባለች ከፍቅረኛቸው ጋር የተጣሉ በሙሉ ጠልፌ ወሰድኳት፣ ጠልፌ ወሰድኳት እያሉ ነው የሚመጡ። እመኑኝ ዩቲበሮች እንደዛ ስለሆኑ ሄሉሻ እንግዲህ ሌላው በፍቅር ቢመጣ ልሳካ ሲለው የአብስራ ሄሉን ቡጋ አድርጎ ወስዷታል ማለት ነው። እና እኔ ግን ማለት ነው እንዴት እንዴት እንደዛ በሮማንቲክ የጀመረ ፍቅር በጠለፋ ማለቁ ግን አያሳዝንም? የምሬን እኮ ነው። ቤተሰብ ማለት ሮማንቲኮ ያልተሳካውን ጠለፈው ይሳካል ብለ ነው ያም ስራ። አሁንስ ሁሉም ነገር ነው የተንቦጭ አድረቀው። በቃ ውሃ ቢወቅጡ ተንቦጭ የሚለው ነገር መጣ። ልክ ያልሆነ ነገር አለ ከዚህ ጋር ማለት ነው። እና እንግዲህ ለምን እንደጠለፋት ባላቀም፣ ያው የሆድ የሆዱን ሊያወራት ለብቻው ሊያስረዳት ሊሆን ይችላል። ዳይም ደግሞ እህቴ ምን ያድርጋት ይሆን ምናምን እያለ በጣም ሲጮህ ነበር። አይ ዳጌ ደግሞ ምን ያደርጋታል? አፈቅራት አለው እያለ የሚናገር ልጅ ምንም እንደማያደርጋት ግልጽ ነው እኮ ማለት፣ የአብስራውን ሄሉ ከአብስራ ጋር ከሆነች ምንም ሊያደርጋት አይችልም። ምክንያቱም እሷም እኮ ታፈቅሯለች እን ያየነውን መካድ አንችልም። መቼም በጣም ነው የምታፈቅረው ሄሉ። እና ምንም ሊያደርጋት አይችልም። ነገር ግን ልክ ያልሆነ ነገር አለ ሄሉ ሻን ከጠለፈ ያ ስራ ከቤት ምን አስመጣው? ማለት ከቤት ምትሆን ምንድን ነው ያደረገው? ከልዑል ጋር ትንሽ ተጫጫሁ ምናምን ምናምን፣ ከዛ ወጥቶ ሄደ። ቢያንስ እኮ ደና መሆኗን ለማሳወቅ ለዳጊ ደውሎ ሄሉ ከኔ ጋ ነች፣ እንዳታስብ፣ ችግር የለውም ትመለሳለች ማለት ይችላል እኮ። ከቤት የመጣበት ምክንያት አልገባኝም እኔ ማለት ነው እና መጥቶም እንኳን ልዑልን አላስወጣውም ማለት ቢያንስ እንደው ከዛ ተነስቶ የመጣበት ነገር ምክንያቱ ልዑል ቢሆን ከቤት አስወጣዋለሁ ብሎ መጥቶ ቢሆን ኖሮ አስወጥቶት ይሄድ ነበር ግን ምንም ነገር አልፈጠረም ከዚህ ጋር እመኑም አትመኑም እኔ ድራማ ነው የመሰለኝ የምር ማለት የጠለፈ ሰው መጥቶ መናገሩ ለምን አስፈለገ ነው የገባኝ ነገር ማለት ነው እና ሚኒስትሮች ግን እየተጫወቱ ነው የምራቸው ነው እንዴ እንግዲህ ልዑል ጋር በጣም እየተጣሉ ነበረ ማለት ነው እና ልዑል፣ አንተ እንዴት ከሰው ቤት ምን ትሰራለህ? ከባለ ትዳር ቤት ሄሉ ባለ ትዳር ነች አለ ማለት ምን ማለት ነው እንዴ? ባለ ትዳር ነች? ቆይ፣ ቀለበት ከመቼ ወዲህ ነው ባለ ትዳር ነች ሊያስብል የሚችለው? እጮኛ ቢያንስ እንኳን እጮኛ ይመጣዋል፣ ያብሰራ ማለት ነው። ይሄ ሄሉሻ እጮኛዬ ናት ብትል ይመጣዋል። ሚስቴ ነች ግን ገና ነች እንዴ? ምን ነው እኛ ገና አጫጭመን ሳነሳጸፍ ሚስቴ ነች እንዴት ሊሆን ይችላል? ለማንኛውም ሚስት ናት ማለት የምንችለው እኛ ማለት ነው ሄሉይ ይቤ ለዋን ለብሳ አንተን ሱፌን ለብሰ ያኔ የኔ ሚስት ነች ብለ የተቀበልካት ጊዜ ሚስት እንላለን እንጂ፣ አሁን ሚስቴ አይ አብሰራ ደግሞ ቤተሰብን እኮ ግርም። አብሰራ ከነገነገ ነገሩን ያስተካክላለን ስንለው ነገሮችን እያበላሻቸው ነው። አሁን መጥለፉ ጭራሽ ነገሩን ያጠላልፍበታል ለእሱ ማለት ነው እ አስቡት ይህ ነገር ከቤተሰብ ሲሄድ እንግዲህ ከአባቷ ከእናቷ ሲደርስ፣ እንዴት ልጃችን ተጠለፈች የሚል ነገር ይመጣበታል። በትዳር መካከል ደግሞ ቤተሰብ ማለት ሄሎሻ ምንም ብታፈቅረውም ቤተሰብ ካልፈቀደ በጣም ከባድ ነው የሚሆነው። እና መጥለፉ ልክ ነው ብላችሁ ታስባላችሁ? ሄሉን መውሰዱ ልክ ነው ብላችሁ ታስባላችሁ? እንደኔ ልክ አይደለም። ለምን? አሁን ያለበትን ስሜት ነው እየተረዳ ያለው በኋላ የሚያመጣውን ነገር ስለማያስብ እ ልዑልን እንደዛ ሲመታው የሚመጣው ነገር አልተሰማውም፣ አላሰበም ነበረ። ግን ልዑልን በመታው ሄሉ በቃ ብላ ቀለበቷን አወልቃለት ሄደች እና አሁን ደግሞ ሌላ ጥፋት፣ ሌላ ጥፋት። የምር ታግሶ ነገሮችን በስነስርዓቱ መፍታት ሲችል ሲቀጥል ደግሞ፣ እንደ ራሴ ማለት ነው አላቅም። የብዙዎቻችሁ ሀሳብ ምን እንደሆነ አላቅም ልዑል ያጠፋው ነገር ለምን እንደማይማን ነው ተቀላቀለ ስማቸው ይቀላቀላል። እኔ ለምንድን ነው የአብ ስራ የጠፋው ጥፋት አለ እሱን ግን የሆነ ለመሸፈን እየፈለጋችሁ ነው ልበል። እኔ እንደ ተመልካች እንዳንድ ተመልካች ልንገራችሁ፣ ሄሉሻ ከሱ ጋር መሆን አለባት ብዬ የማስበው ልጅቷን አምጥቶ ከፊቱ ላይ በስነ ስርአቱ ትናንት ተናግሬዋለሁ። መድገም አያስፈልገውም። በቃ ፊቷ ላይ የሆነ ነገር መፈጠር አለበት፣ ከሄሉ ፊት ላይ ማለት ነው እንዲህ ወስዶ በጀርባ ማሳመን ምናምን አይሰራም። በኋላ የሚፈጠረው ነገር ስለማይታወቅ ውድ ቤተሰብ ማለት ነው እውነት እኔ ዛሬ ድብር ብሎኝ ያለ። ለማንኛውም ብዙ አላውራባችሁ።